በ1.5 ሚሊዮን ብር ሙሉ ክፍያ ነው የሸጥን ያለ ነው። ፉሊ ፈርኒሽድ ከኛ ያቀርብ የቤት እቃዎች የተሟሉለት ቢግ ክችን ያለው ሁሉ ነገር ያለቀለት ነው። ከቦሌ በጣም በቅርብ ርቀት ላይ ነው ያለው። በ1 ሚሊዮን ብር ቅናሽ አድርገናል። የቤት ባለቤት መሆን የምትፈልጉ ሰዎች ከተማሪዎች ጀምሮ ወጣቶች የቤት ባለቤት መሆን ትችላለ። ፍላትን በጣም በአፋጣኝ ሁኔታ ቤቶችን ማስረከብ የምንችልበትን ቴክኖሎጂ ይዘን ነው የገባን። ትምህርት ቤቶች ይኖሩታል ከኬጂ ጀምሮ፣ ሆስፒታሎች፣ የሃይማኖት ተቋማት፣ ስታዲሞች፣ የልጆች መጫወቻዎች የመሳሰሉት ግን እስከ ሲቲ አድሚኒስትሬሽን ድረስ የሚኖረው ከተማ ነው። ከስቱዲዮ ጀምሮ እስከ ባለ 3 መኝታ፣ አዲስ አበባ ላይ ያለውን የቤት ችግር ለመፍታት ነው ዋነኛው ዓላማው። ኪንግ ሆምስ እውነትም ኪንግ ነው።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 ለመስማት እዚህ ድረስ መጥተን ለማጣራት ወደ እናንተ ጋር ይህ መረጃ ለማድረስ ኦቪድ ሪልስቴት ግቢ ውስጥ ነው የተገኘ ነው። እዚህ ግቢ ውስጥ ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ የቤት አማራጮችም እንዳሉ ሰምተናል። እነዚህ ቤቶች ምን አይነት ናቸው? ዋጋቸውስ ምን ይመስላል? አከፋፈላቸውስ እንዴት ነው? በአሉንስ ምክንያት በማድረግ ያስቀመጡት ዲስካውንት አለ ወይ የሚለውን መረጃ ለማጣራት ነው። በመረጃ ደረጃ ግን ከ1.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቤት እንዳላቸው ነግረውናል። ይህንም ወደ እናንተ የምናደርስ ይሆናል። ፕሮግራሙን በመምራት እኔ መስቀል

ሰላም እንዴት ነህ? ሰላም እንዴት ነህ? እንኳን ደና መጣ። እንኳን ደና ቆየሽ። ሮዳኖስ ገብሬ ይባላለሁ የኦቪድ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ እኛም በስለ ቢዝነስ ሚዲያ ለቤተሰቦቻችን በሳምንት በሳምንታ አንድ የምናቀርበው በቤቶች ልማት ላይ የተሰማሩ ድርጅቶች ግኝት በኦቪድ ለማድረግ ወደናል። ኦቪድ እንግዲህ ምን አይነት ፕሮዳክቶችን እንደያዘ ሳይታችሁ ድረስ መጥተን ልንጠይቅ ያለ ነው። በጣም ቆንጆ። እናመሰግናለን እዚህ ድረስ ስለመጣችሁ። ያለውን ነገር ደግሞ እስቲ ገብተን አንድ ላይ እንየው። በጣም ጥሩ። እሺ እሺ እሺ። ይሄ እንግዲህ ባለ ሁለት መኝታው የኦቪዶል ስቴት ቤት ነው ማለት ነው። አረፍ ብለን ደግሞ መነጋገር እንችላለን። እሺ እንችላለን። እንግዲህ አሁን ያለንበት እንደነገርሽኝ ባለ ሁለት መኝታ በኦቪድ ሪል ስቴት የተገነባ ቤት ውስጥ ነው ያለ ነው። ስለ ቤቶቹ ከመውራታችን በፊት ኦቪድን እንዴት እንግለጸው? እሺ፣ መልካም ጥያቄ። ኦቪድ ሪል ስቴት እንግዲህ ከዚህ ቀደም ትልልቅ ሜጋ ፕሮጀክቶችን ሲሰራ የነበረ ካምፓኒ ነው። ከሪል ስቴቱ በፊት መንገዶችን፣ ዩኒቨርሲቲዎችን፣ ትልልቅ ድልድዮችን የመሳሰሉትን ሲሰራ የነበረ ድርጅት ነው ማለት ነው። ከቅርብ ጊዜ ወዲህ ነው ወደዚህ ወደ ሪል ስቴቱ ዘርፍ የገባው። ወደ ሪል ስቴቱ ዘርፍ ሲገባ ደግሞ እንዲሁ ሳይሆን አልሙኒየም ፎርመርክ የሚባል የጃፓን ቴክኖሎጂን በመያዝ ፍጥነትንና ጥራትን በጣም በአፋጣኝ ሁኔታ ቤቶችን ማስረከብ የምንችልበትን ቴክኖሎጂ ይዘን የገባ ነው ማለት ነው። ይህንን የግንባታ ፍጥነት አይቶ መንግስትም፣ ፒፒ የሚባል ወይም ፕራይቬት ፓርትነርሽፕ የሚባል ድል ነው ያቀረበልን። በዛ መሰረት እንግዲህ መሬትን መንግስት እየሰጠን አሁን ያለንበትን መሬት ወደ 5500 ሄክታር ላይ ያረፈ መሬት መንግስት በነፃ ሰቶን ስንገነባ 70 30 የሚባል አሰራር ይዘን ነው እንግዲህ የመጣ ነው። መቶ ቤት ብንገነባ 30ውን ለመንግስት ለመስጠት ተስማምተን፣ በዛ መሰረት ነው እየገነባን ያለነው። በጣም ጥሩ እንግዲህ እንደው በሳይት ከፍለን ማየት ብንችል፣ እስካሁን ምን ያህል ሳይቶችን አስረክቧል? እስካሁን እንግዲህ በዚህ በቅርብ ዓመታት ውስጥ ያስረከብናቸው ፕሮጀክቶች አዋሪ ላይ ለልማት ተነሺዎች የተሰጡትን ቤቶች በመቶ ሰማንያ ቀናት ውስጥ ሙሉ በሙሉ አጠናቀን አስረክበናል። ሪች ላይ ደግሞ በ69 ቀናት ውስጥ እንዲሁም አጠናቀን አስረክበናል። ሌላው ደግሞ ፌዴራል ቤቶች የሚባለው ገርጂ ላይ ያለውንም ፕሮጀክታችንን 16 ብሎኮችን በአንድ አመት ከስድስት ወር ጊዜ ውስጥ ሙሉ በሙሉ አጠናቀን አሁን ሰዎች እየኖሩበት ይገኛሉ። የአራት ኪሎም ሳይታችን ብዙዎቻችሁ የምታውቁት አራት ብሎኮችን በስድስት ወር ጊዜም አጠናቀናል ማለት ነው። በጣም ጥሩ። ስለዚህ አሁን ቀጣይ የምትሰሩት ላይ ደግሞ የያዛቸው ፕሮጀክት የት ነው ሞር እንግዲህ አሁን በጣም ፎከስ አድርገን እየሰራን ያለ ነው ይሄ አሁን ያለንበትን የቡልቡላ ወይም ገራንጉራ የሚባለውን ፕሮጀክታችንን ነው ቅድም ሜንሽን እንዳደረኩ ሁሌ ይሄ ወደ 5500 ሄክታር ላይ ያረፈ መኖሪያ መንደር ነው ከመንደርም ባሻገር አዲስ ላይፍ ስታይል ይኖራል ተብሎ የሚታሰብ ከተማ ነው እዚህ ላይ የምንገነባው ማለት ነው ወደ 60 ሺህ ቤቶችን የያዘ ከተማ ነው በፌዝ ነው እኛ አሁን የያዝ ነው ፌዝ ዋን ላይ ነው አሁን ግንባታዎች ያሉት ወደ 6 ሺህ ቤቶችን በፌዝ ዋን ለማስረከብ እየሰራን እንገኛለን

በጣም ጥሩ። እነዚህ የቤት አማራጮች ከምን ያህል ጀምሮ ነው በካሬ ወር በመኝታ ብንገልጽ? ኦኬ፣ በጣም ጥሩ ጥያቄ። ብዙ ጊዜ እንግዲህ አሁን ወዲህ የሚታወቅበት ዝቅተኛ ገቢ ያለውን ማህበረሰብም የቤት ፍላጎትን ከመፍታት አንጻር አፎርደብል በሆነ ፕራይስ ነው ይዘን የመጣ ነው። እዚህም ላይ እንግዲህ አነስ ባሉ ካሬዎች በጥሩ ዋጋ ነው። ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ አለን ማለት ነው። ስቱዲዮ ከ18 ካሬ ጀምሮ ከነ ሙሉ እቃው ነው እየሸጥን ያለ ነው። ባለ አንድ መኝታ ደግሞ በ43 እና በ50 ካሬ አማራጮች አሉ። ባለ ሁለት መኝታ በ70 ና በ82 ካሬ፣ ባለ ሶስት መኝታ ደግሞ በዘጠና ሶስት ና በመቶ ስምንት የካሬ አማራጮች ይዘን መተናል ማለት ነው። በጣም ጥሩ እስከነ ሙሉ እቃ ስቲ ምን ማለት ነው? እንግዲህ ከነ ሙሉ እቃ ስቱዲዮ ላይ ሙሉን ፈርኒሽድ አድርገን ነው የምንሰጣቸው። ያው ስቱዲዮ አንድ ክፍል ነው። እዛ ላይ ኦፍንክችን አድርገን መታጠቢያ ክፍሎችን፣ ሶፋ አድርጋ የመሳሰሉትን ሁሉን ነገር እኛ ራሳችን አሟልትን ነው የምንሰጠው ማለት ነው። ስቱዲዮ ላይ በራሱ ፕራይስ የተለያየ እንትን የለው። ሌሎቹ ቤቶች ላይ ግን ሰሜ ፊኒሽድ የሚባል ፉል ፊኒሽድ ና ፈርኒሽድ የሚባል ሶስት አማራጮች አሉን ማለት ነው። በሰሚ የፈለገ ሰው ራሱ ቅድሚያ ተረክበው ፊኒሽንጉን ራሱ መስራት ይችላል። ዘገባ ፉል ፍንሽድ ሲሆን ደግሞ ሙሉ በሙሉ አጠናቀን መግባት ቀለም፣ ሁሉን ነገር ጨርሰን ኪችን ካቢኔት ሰዎቹ ቃቸውን ብቻ ይዘው መግባት የሚችሉበትን ቤት እናስረክባለን። በፉል ፈንሽድ ለሚገዙ ሰዎች ደግሞ ኦልሞስት ሻንጣቸውን ብቻ ይዘው የሚመጡበት ሁሉንም የቤት እቃ የተሟላበትን ቤት ነው የምንሰጣቸው ማለት ነው። በጣም ጥሩ። እንግዲህ በሚዲያችንም የተለያዩ ሪል ስቴቶችን በሳምንት አንድ ድርጅት ላይ እየዞርን እንቃኛለን እና ዛሬ ደግሞ ኦቪድ መጠናል። ኦቪድን እንለይ ቢባል በምንድነው የሚለየው? ኦቪድ እንግዲህ በጣም ብዙ የሚለይባቸው ነገሮች አሉት። አንደኛ ነገር ሰው ቤት ገዛ ዋናው የሚያያቸው ነገሮች ሎኬሽን ነው። ከሎኬሽን አንጻር ካገኘ ነው። ኦቢድ እንግዲህ ቡልቡላ ላይ ነው ያለው። ከቦሌ በጣም በቅርብ ርቀት ላይ ነው ያለው። ያ በጣም ተመራጭ ያደርገዋል። ሁለተኛው ነገር ደግሞ ፕራይስ ነው። በጣም ፌር ፕራይስ ነው። እዚኛው ላይ ይዘን የመጣ ነው ማለት ነው። ሶስተኛ ደግሞ አልሙኒ ፎርምወርክ የሚባለው አዲስ ይዘን የመጣ ነው ቴክኖሎጂ ነው። በጣም ተመራጭ የሚያደርገን ነገር። በጣም ጥሩ እንግዲህ እንደ መኖሪያ መንደር ቅድም እንዳልሽው ቡልቡላ ላይ ያለው ኤሪያው ለመኖር በጣም ምቹ መሆኑ፣ ከቦሌ በጣም ቅርብ ርቀት ላይ መገኘቱን ተመራጭ ነው ብለን ተስማማን። ዋጋውንስ ምንድን ነው? ቅናሽ ያለው ጥሩ ጥያቄ። ዋጋ እንግዲህ አንደኛ ነገር ኦቪድ እንደ ድርጅትም ወደዚህ ወደ ሪል ስቴቱ ዘርፍ ሲገባ አዲስ አበባ ላይ ያለውን የቤት ችግር ለመፍታት ነው ዋነኛው አላማ። ያንን በተመለከተ እንግዲህ መንግስት የሚያስረክብበትንም ፍጥነት አይቶ በጣም ሰፊ መሬት ሰጥቶታል። መሬቱን በነፃ ማግኘቱ አንደኛ ነገር ነው ፕራይሱን ፌር ለማድረግ። ሁለተኛው ነገር ደግሞ ይዞት የመጣው ቴክኖሎጂ ነው። ብዙ ጊዜ እንግዲህ ግንባታ ሂደቱ ላይ ነው በጣም ሲጓተት ምናምን ነው ወጪዎች ሲበዙ ነው ቤት በጣም የሚወደደው። እኛ ግን በሶስት ወር ጊዜ ውስጥ ራሱ አንድ ብሎክ ሰርተን እየጨረስን ነው። ለዛ ፕራይሳችን በጣም ፌር የሆነው። በጣም ጥሩ እንደው እንደ ማስረጃ ልትነግሪኝ የምትሽው ቅድም የጠቀሻቸው እንዳሉ ሆነው የቤታችን ዋጋ ፌር ነው ሊያስብል የቻለው የካሬ ዋጋችን ልትጠቅሽልኝ ትችያለሽ። ሌላኛው ደግሞ የጊዜ ገደቡን ጠቅሰሽም ነግረሽኛል። ዴሊቨሪ ታይሙን ብዙ ጭቅጭቅ እየፈጠረ ያለው በሪል ስቴቶች ላይ ዴሊቨሪ ታይም ነው አንደኛው ነው አንደኛው ነገር ነው እሱ ነገር እንዴት ነው ልታሳምኝ የምትችይው? ኦኬ፣ አሁን እንግዲህ ከዴሊቨሪ ኢሹ ጋር በተያያዘ ኦቪዳ እስካሁን ባስረከባቸው ፕሮጀክቶች ላይ እንደዚህ አይነት ኢሹ አልገጠመውም። አሁን ላይ ያለንበት ላይ ግን ወደ ሰላሳ ሁለት ብሎኮች ጀምረናል በሁለት ዓመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። ይሄ ሊያጋጥመን የሚችልበት ምንም ምክንያት የለንም፣ ምክንያቱም ረዲ የምንሰራው በተመሳሳይ አይነት ቴክኖሎጂ ነው እንዳልኩ። ይህንን እንግዲህ ገንብቶ ለመጨረስ ከሶስት ወር ብቻ ነው የሚፈጅብን። አንድ ስላብ ለመሙላት ከአራት እስከ ስድስት ቀን ብቻ ነው የሚፈጀው። ይሄ ቴክኖሎጂ ይሄ ውሀ ማጠጣት ማድረቅ የሚለውን ኮንሰብት ሙሉ በሙሉ ስለሚተው በጣም በፍጥነት የሚሰራበት ነገር ነው ያለው ማለት ነው። ለዛ በተባለው ጊዜ እናስረክባለን። ሌላኛው ነገር ደግሞ ከዋጋ አንጻር ያለውን ስለጠየከኝ፣ ለምሳሌ ስቱዲዮን ከነ ሙሉ ዕቃ ፈርኒሽ አድርገን በ አንድ ነጥብ አምስት ሚሊዮን ብር ሙሉ ክፍያ ነው እየሸጠን ያለ ነው። ለዛ ይሄ በጣም ፌር ፕራይስ ነው አይ ቲንክ አይደል? ኦኬ አንድ ነጥብ አምስት ሚሊዮን ብር ያ ኦኬ። ስንካሬ ነው ማለት ነው? አስራ ስምንት ካሬ ፉሊ ፈርኒሽድ ከነ ያቀው ስለና የቤት እቃዎች የተማሉለት ወቢት ይችላል ያለው ሁሉ ነገር አለ። ቀለት ነው በዛ ዋጋ ምን ሸጠው። አዎ፣ በጣም ጥሩ። ስለዚህ አንድ ሰው ከዛሬ ጀምሮ ይሄንን ቤት ቢገዛ ምን ያህል ጊዜ ነው የሚቀረው ማለት ነው? አሁን እንግዲህ እንዳልኩ ፕሮግረስ ላይ ነው ቤቶቹ ያሉት። ማክሲማም በሁለት አመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። ይህን ስንል ደግሞ እዚህኛው ፕሮጀክት ላይ ቤቱን ብቻ አይደለም ያለው በውስጡ የተለያዩ መሰረተ ልማቶችን የሚያዘ ነው። ለምሳሌ ትምህርት ቤቶች ይኖሩታል ከኬጂ ጀምሮ፣ ሆስፒታሎች፣ የሃይማኖት ተቋማት፣ ስታዲየሞች፣ ልጆች መጫወቻ፣ የመሳሰሉት ብንስከ አድሚኒስትሬሽን ድረስ የሚኖረው ከተማ ነው የሚሆነው፣ ማለት ነው የኛው። ኦኬ ራሱ ኮምፓውንድ ውስጥ ነው እነዚህ ነገራት የሚካተቱት? አዎ ከተማ ነው የሚሆነው። ራሱን የቻለ አንድ ከተማ ነው የሚሆነው። አዲስ ላይፍ ስታይል ያለው ሁሉ ነገር የተሟላለት ከተማ ነው። ኢቨን እስከ ኬብል ካሮች ድረስ ከዚህ እስከ ጫካ ፕሮጀክትና ከዚህ እስከ ሜክሲኮ የሚደርስ የኬብል ካር ይኖረዋል። በዚሁ ባልሞኒየም ፎርም ወርኩ የሚገነባ ቴክኖሎጂ ናቸው ቤቶቹ። አሁን ያለንበትም ያየሀቸው ቤቶቹ ሁሉም በዛ ቴክኖሎጂ የተሰሩ ናቸው። እና ደግሞ ሌላ ነገር እዚህ ጋ ላ መንሽላ አደረግ የምፈልገው ቤቶቹ ሳውንድ ፕሩቭ ናቸው። ምንም ድምጽ አያስተጋባም ከአንዱ ቤት ወደ አንዱ ቤት ቤት ምንም ድምፅ የሚያስተጋባ ነገር የሌለው ቤት ነው። በጣም ጥሩ ኪንግ ሆምስ፣ እውነትም ኪንግ ነው። ስለ ቴክኖሎጂ ስናነሳ ከዚህ ቀደም የተለመደው ቴክኖሎጂ በብሎኬት የሚሰራው ነው፣ እና ምናልባትም ሌሎች የኮንስትራክሽን ቴክኖሎጂዎች ይኖራሉ። እናንተ አሁን ይዛቸው የመጣችሁትን ቴክኖሎጂ በኳሊቲ ብንመዝነው ብናነጻጸረው ምን ያህል ኳሊቲ አለው? ይህ አልሙኒየም ፎርም ወርክ የሚባለው ቴክኖሎጂ ጃፓኖች ለሰባ ዓመት የተጠቀሙበት ቴክኖሎጂ ነው። ብዙ ጊዜ እንግዲህ እነሱ የመሬት መንቀጥቀጥ ያጠቃቸዋል። ያንን ከመቋቋም አንጻር ነው ይንን ቴክኖሎጂ ይዘው ይመጡት። እኛም እንግዲህ አሁን እስካሁን ያስረከብናቸውን ፕሮጀክቶች ማየት ይቻላል። በዚሁ ቴክኖሎጂ መሰረት ነው እስካሁን የነበሩትን ፕሮጀክቶች ያስረከብናቸው በጣም ጠንካራ ናቸው። 60 ፐርሰንት ከፍ ይላል ስል ከኮንቬንሽናሉ በጥራትም በፍጥነትም በ60 ፐርሰንት የተሻለ ነው የአልሙኒየም ፎርምወርክ የሚባለው ቴክኖሎጂ ኦኬ። በጣም ጥሩ። አሁን ላይ እናንተ እየገነባችሁ ያላችሁት ቤቶች ከስቱዲዮ ጀምሮ እስከ ባለሶስት መሆኑን ነግረሽኛል። የካሪ አማራጫቸውን ግን ነው ዋጋቸው እንድትነግርኝ፣ አንድም ደግሞ አሁን ያለንበትን ቤት ለቤተሰቦቻችን ማስጎብኘት ብንችል ይቻላል፣ በጣም ደስ ይለኛል። እሺ፣ የካሪ አማራጮች እንግዲህ ባለ አንድ መኝታ ቅድም 18 ካሪ ያልኩህ አለ። አሁን የመጣችሁበት ጊዜ በነገራችን ላይ የበዓል ዲስካውንት ላይ ነ ስቱዲዮ በአንድ ነጥብ ሚሊዮን ብር ሙሉ ክፍያ ነው እየሸጥን ያለ ነው። ዲስካውንት አድርገን ማለት ነው። ባለ አንድ መኝታ ሁለት ነጥብ ዘጠኝ ሚሊዮን ብር ጀምሮ አለ አስር ፐርሰንት ለሚከፍሉ ሰዎች እንዳከፋፈላቸው ግን እስከ ሁለት ነጥብ ሦስት ሚሊዮን ብር ድረስ ቅናሾች አሉን ማለት ነው። ምክንያቱም አስር ፐርሰንት ስትከፍል ኖርማል ፕራይስ ነው። ሀያ ፐርሰንት ለሚከፍል ሰው አምስት ፐርሰንት ቅናሽ እናደርግለታለን። ሰላሳ ፐርሰንት ለሚከፍል ሰው የአስር ፐርሰንት አምሳ ለሚከፍል ደግሞ አስራ አምስት ፐርሰንት ሙሉ ደግሞ መቶውን ለሚከፍል ሰው ሀያ ፐርሰንቱን ቅናሽ እናደርግለታለን ማለት ነው። እንግዲህ በጣም ጥሩ ማብራሪያ የሰጠሽን ነው። ከዚህ በመቀጠል እንግዲህ ተነስተን ቤቶቹንም ከማየታችን በፊት እያንዳንዱን ቤቶች በካሬ አማራጭ የበዓሉን ዲስካውንት ማካተሽ ነገሬ ነው ይቻላል። አሁን እንግዲህ በጣም ጥሩ ሰዓት ላይ ነው የመጣችሁት። ታላቅ ቅናሽ አድርገን ን ቤቶቻችንን እየሸጠን ያለ ነው። ስቱዲዮ ጀምሬ ስነግር፣ ከዚህ ቀደም ስቱዲዮ አንድ ነጥብ ሰባት ሚሊዮን ብር ሙሉ ክፍያ ነበር ስንሸጥ የነበረው አሁን ላይ ግን ወደ አንድ ነጥብ አምስት ሚሊዮን ብር ቀንሰን እየሸጠን እንገኛለን ማለት ነው። ባለ አንድ መኝታውን ደግሞ በሁለት ነጥብ ዘጠኝ ሚሊዮን ብር ሙሉ ክፍያ ነበር ስንሸጥ የነበረው አሁን ላይ ሰላሳ ፐርሰንት አድቫንስ ፔመንት ለሚከፍል ሰው የአስር ፐርሰንት ቅናሽ አድርገን ወደ ስድስት ሚሊዮን ብር ቀንሰነዋል ማለት ነው። ባለ ሁለት መኝታውን ደግሞ አሁን ያለንበትን ቤት አራት ነጥብ ሰባት ነበር ከዚህ ቀደም ስንሸጠው የነበረው፣ አሁን ወደ አራት ነጥብ አራት ሚሊዮን ብር ቅናሽ አድርገናል። ከፍ አድርገህ ስትከፍል እስከ ሶስት ነጥብ ዘጠኝ ሚሊዮን ብር ድረስም ይቀንሳል። ይህ ባለ ሁለት መኝታው ማለት ነው። ባለ ሶስት መኝታው ደግሞ በስድስት ነጥብ ሶስት ሚሊዮን ብር ነበረ ከዚህ ቀደም የምንሸጠው፣ አሁን ላይ ወደ አምስት ነጥብ ሶስት ሚሊዮን ብር ቅናሽ አድርገናል። በጣም ጥሩ እንግዲህ፣ እነዚህን ቤቶች እያንዳንዳቸውን ለማየት የኛውን የያዝነውን ይዘን ብንጀምር ይቻላል፣ ደስ ይለኛል። ኦኬ

ሂንግ ነው እንግዲህ ሰባ ካሬ ላይ ያረፈው ባለ ሁለት መኝታ ቤታችን ነው። ከዚህ ቀደም እንዳልኩ በአ ሰባት ሚሊዮን ብር ስንሸጥ የነበረው አሁን ላይ ደግሞ እንዳከፋፍላችሁ እስከ ሶስት ዘጠኝ ሚሊዮን ብር ድረስ ቅናሽ ያደረግንበት ቤት ይህን ይመስላል። እዚህ ጋር እንግዲህ ዳይኒንግ ስፔሳችን ነው። እዚህ ጋር ደግሞ ሊቪንግ ሪያ አለው ማለት ነው። በዚህ በኩል በጣም ሰፊ የሆነ ኪችን አለው። ይሄ እንግዲህ ክሎዝ የሆነው ኪችናችን ነው። በፉል ለሚገዙ ሰዎች አሁን ባለበት ሁኔታ በዚሁ መሰረት መጨረሰን የምናስረክባቸው ማለት ነው። ስለዚህ ፉል ፊኒሽ ሲሆን ይሄ አይወጣም አይወጣም ኪችን ምናምን ነገር ጨርሰን ነው የምናስረክባችሁ። በዚሁ መልክ ኤክሰብት የቤት እቃዎቹ እንደዛ ነው የቤት እቃ የሚኖረው ፉሊ ፈርኒሽድ የሚባለው ኦፈር ተጠቅማችሁ ስትገዙ የቤት እቃዎችንም እናካትታለን። ይሄኛው ደግሞ ሁለተኛው መኝታ ክፍል ወይም የልጆች ክፍል የሚባለው ነው ማለት ነው። ይህንንም እንዳልኳችሁ በፉል ፈርኒሽድ ለሚገዙ ሰዎች ቁምሳጥኑ ምናምን ጨርሰን ሬዲ አድርገን ነው የምንሰጣቸው ማለት ነው። ሌላኛው ደግሞ አንደኛው መኝታ ክፍላችን ነው። እዚህ ጋር ደግሞ መታጠቢያ ክፍሉ አለው ማለት ነው። እሺ፣ ሰፊ መታጠቢያ ክፍል አለው። እዚህ ጋር እንደምታዩት በጣም ሰፊ ነው፣ መታጠቢያ ክፍል ነው። ላውንደሪ ማሽንም እንዲህ ተደርጎ ሰፋ አድርገን የሰራነው ክፍል ነው ማለት ነው። በጣም ጥሩ። ይሄ እንግዲህ እንዳየሁት ሳሎናችን ነው ማለት ነው። ኦቪድ እንግዲህ አሁን ላይ በዚህ ዋጋ የሸጠ ያለው የመጨረሻ ማጠቃለያ ሽያጭ ነው፣ የበዓሉም ዲስካውንት። አሁን እንግዲህ እስከ በዓል ባለው ወይንም ደግሞ እስከ ሰላሳ ባለው ጊዜ ውስጥ የሚቆይ ነው ማለት ነው። አስር ፐርሰንት ብቻ ከፍላችሁ የቤት ባለቤት መሆን ትችላላችሁ። ከዛ ባለፈ ከፈ ደግሞ 20 ፐርሰንት ስትከፍሉ የ5 ፐርሰንት ዲስካውንት ታገኛላችሁ። 30 ፐርሰንት ስትከፍሉ የ10 ፐርሰንት፣ 50 ፐርሰንት ስትከፍሉ ደግሞ የ15 ፐርሰንት፣ እንዲሁም ደግሞ 100 ፐርሰንት ለሚከፍሉ ሰዎች የ20 ፐርሰንት የበዓል ዲስካውንት ተጠቃሚ መሆን ይቻላል ማለት ነው። ያ ማለት እስከ አንድ ሚሊዮን ብር ድረስ ነው ከእያንዳንዱ ቤቶቻችን ላይ እየቀነስ ነው ማለት ነው። ይህንን እድል ኑ እና ተጠቀሙ ገዙ እንላለን። በጣም ጥሩ ኪንግ ሆምስ፣ እውነትም ኪንግ ነው። ይሄኛው ደግሞ 93 ካሬ ላይ ያለው ባለ 3 መኝታ ቤታችን ነው ማለት ነው። ይሄኛው ደግሞ ካፊ ሳሎናችን ነው። ዳይኒንግ እና ሊቪንግ ስፔሱ ዚጋ አለ ማለት ነው። እዚህ ጋር ደግሞ በቅርበት የምናገኘው ክሎዝ የሆነ ኪችናችን ነው። ለክት ቤድሩም ላይ እንዳየ ነው አይነት ነው። በፉል ፈርኒሽድ ለሚገዙ እንደዚሁ ከነቀው በፉል ፊኒሽድ ደግሞ ለሚገዙ ኪችን ካቢኔቱን ገጥመን በዚህ መልኩ የምናስረክባቸው ይሆናል ማለት ነው። ይሄ ከ6.3 ሚሊዮን ብር ወደ 5.3 ሚሊዮን ብር ለበዓል እዚህኛው ቤት ላይ የአንድ ሚሊዮን ብር ቅናሽ አድርገናል። በጣም ጥሩ። እሺ ይሄኛው ማስተር ቤድሩማችን ነው። እዛ ጋር ደግሞ የራሱ የሆነ ባዝሩም አለው ማለት ነው። በጣም ሰፊ ባዝሩም ነው ያለው። ይህኛው ደግሞ ሰፊ የሆነው ባዝሩማችን ነው ማለት ነው። የማስተር ቤድሩሙ ባዝሩም ይሄንን ይመስላል። እዚጋ የምናገኘው ደግሞ ሁለተኛው መኝታ ክፍላችን ነው ማለት ነው። ጥቁም ሳጥን እንደዚህ ጨረሰ፣ በዚህ መልኩ ነው የምናስረክበው። ይሄኛው እዚህ ጋር የምናገኘው ደግሞ ሶስተኛ መኝታ ክፍላችን ነው ማለት ነው። እዚህ ጋር ለልጆች ማጥኛ እንዲሆን ብለን የዘጋጀነው ስፔስ ነው። ኮማን ባዝሩ ደግሞ እዛ ጋር አለ። ይሄኛው ደግሞ ለሁለቱ መኝታ ክፍሎች ኦርላን በዳም የሆነው ኮማን ባዝሩ ማችን ነው ማለት ነው። በጣም ጥሩ እንግዲህ በጣም ጥሩ ጊዜ ነበረን። ያው እንግዲህ ቤቶቻችሁን በደንብ ልታስረጂን፣ ምናልባት እንግዲህ በስተመጨረሻ እንግዲህ ለቤተሰቦቻችን ማስተላለፍ የምትፈልጊው ሐሳብ ካለ አስተላልፍ ይለናና ፕሮግራማችንን እናጠቃለን። እሺ፣ በጣም ጥሩ። እናንተ እዚህ ድረስ መጣችሁ ስለጎበኛችሁ በመጀመሪያ እናመሰግናለን። ሁለተኛ ነገር ደግሞ ኦቪድ የቤት ችግርን ከመፍታት አንጻር በጣም ጥሩ ስራ እየሰራ ያለ ድርጅት ነው። አሁን ላይ ደግሞ እንዳልኩ የበዓል ቅናሽ ላይ ነው ያለ ነው በጣም ጥሩ ፈሮችን ይዘን መተናል። የቤት ባለቤት መሆን የምትፈልጉ ሰዎች ከተማሪዎች ጀምሮ ወጣቶች የቤት ባለቤት መሆን ትችላላችሁ። ይህን እድል ተጠቀሙ እንላለን። አንተም ቤት ግዛ እንናያለን። መጨረሻ በጣም ጥሩ እንግዲህ እናመሰግናለን፣ ለሰጠሽን ምክር ቤቱን ግዛ ስላልሽኝ። ለበለጠ ሰው መቶ ወር ደውሎ ሊያገኝ የሚችልበትን አማራጭ ንገሪ እሺ። እንግዲህ ለበለጠ መረጃ ሳይት መጎብኘት ወር መግዛት ለሚፈልጉ ሰዎች በ0988 752032 ደውለው ሊያገኙ ይችላሉ።

እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በኦቪድ ሪል ስቴት ቅጥር ግቢ ውስጥ ተገኝተን እየተሰራ ያለውን ስራ ለማየት ሞክረናል። እንደምታዩት አሁን ያለነው በኦቪድ ሪልስቴት ግቢ ውስጥ ነው። እነዚህም ቤቶች ደግሞ ውስጥ ገብተን ስናይ ባለ ሁለት እና ባለ ሶስት እናም ደግሞ ስቱዲዮ ጭምር እንዳላቸው ለመረዳት ሞክረናል። እዚህ ግቢ ውስጥ ወይ ደግሞ በኦቪድ ሪል ስቴት ኮምፓውንድ ውስጥ የሚገነቡ ቤቶች ከስቱዲዮ እስከ ባለ ሶስት መሆናቸውንም ባገኛችሁት መረጃ የተረዳችሁ መሆኑን ተረድተናል። ሌላኛው እንግዲህ የዋጋው ጉዳይ ነው። ከ290 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ጠቅላላ ክፍያ 1.5 ሚሊዮን ብር በመክፈል ስቱዲዮውን ከነሙሉ እቃው መግዛት እንደሚቻልም መረጃውን ነግረውናል። ይህም መረጃ እናንተ የምትጠቀሙበት መረጃ ነው ብለን በማሰብ ነው ወደ እናንተ ልናደርስ የቻልነው። በተቀመጠው ስልክ ቁጥር ደውላችሁ አሊያም በአካል መታችሁ ያለውን መረጃ ተከታትላችሁ ቤት ለመግዛት ሀሳቡ ያላችሁ ይህንን እድል እንድትጠቀሙ እያለን፣ ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።